እየፈጠነ ነው። ብዙ ምርምሮች ከሼልፍ ላይ ወርደው ለሀገራችን ጥቅም እንዲሰጡ ደግሞ ከሼልፍ ላይ እየሰራ ይገኛል። ብዙ ዘመናችንን ሊዋጁ የሚችሉ ሀገራዊ ጥናትና ምርምሮች ደግሞ ወደ ተግባር እንዲለወጡ ብዙዎች እየተጉ ይገኛሉ። ውድ ቤተሰቦቻችን ከሼልፍ ላይ ጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር እጋብዛለሁ። ዛሬ በርዕሰ ጉዳይ እየያዝነው ብዙ ጥናትና ምርምሮችን ወደ አይፒ ወይም ወደ ኢንተሌክቹዋል ፕሮፐርቲ በመውሰድ እውቅና ያገኙበት ቀን ላይ እንገኛለን። የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ከኢትዮጵያ አእምሯዊ ንብረት ባለስልጣን ዘጠኝ በፓተንት እንዲሁም ደግሞ ሁለት በዩቲሊቲ ሞዴል እውቅና የተሰጠበት ቀን ላይ ነው የምንገኘው። እነዚህ የምርምር ስራዎች ብዙ ልፋት የተደረገባቸው ብዙ ተመራማሪዎች ደግሞ ጊዜያቸውን እውቀታቸውን የሰውባቸው ናቸው። ምርምሮቹን ተግባራዊ በማድረግ ሂደት ውስጥ ላለፉት ሁለትና ሶስት ዓመታት ዋጋ የተከፈለባቸው ናቸው። የአይፒ ወይም ኢንቴሌክቹዋል ፕሮፐርቲ ኦፍ ኢትዮጵያ ደግሞ እነዚህን የምርምር ውጤቶች ለኢትዮጵያም ሆነ ለዓለማችን ጥቅም መስጠት የሚችሉ ልዩ የምርምር ስራዎች ናቸው በማለት የፓተንትና የዩቲሊቲ ሞዴል ሰጥቷቸዋል። የዛሬ እንግዳዬ ከኢትዮጵያ አእምሯዊ ንብረት ባለሥልጣን የሳይንስና ቴክኖሎጂ ዴስክ ኃላፊ ነው። ከእሱ ጋር ቆይታ እናደርጋለን በተሰጡት ፓተንትና ዩቲሊቲ ሞዴሎች እንዲሁም ደግሞ አጠቃላይ በተቋም ውስጥ እየተሰሩ ያሉ ጥናትና ምርምሮችን የመደገፍ አቅም ያላቸው የአይፒ ጉዳዮችን እያነሳ እናወራለን። እንግዳዬ አቶ ስንታየው ታደሰ ነው። ከሱጋ ቆይታ እናደርጋለን። ውድ ጊዜያችሁን ሰጥታችሁ አብራችሁን ስለምትቆዩ ከልብ አድርገን እናመሰግናለን። ይህንን ውይይት እንድናደርግና እንድናቀርብ ደግሞ እየተባበረን የሚገኘው የኢኖቬሽንና ቴክኖሎጂ ሚኒስቴር ነው። ከልብ አድርገን እናመሰግናለን። አንተና ቆያችሁ በጣም ደስ ብሎኛል ትልቅ ዝግጅት ነበር ዛሬ የተደረገው ዝግጅቱም አንደኛ ለባዮና ኢመርጂንግ ቴክኖሎጂ ተመራማሪዎች ና ለተቋሙ ትልቅ አቅም ነው እንደገና ደግሞ እናንተ በሀገር ደረጃ ምን ያህል እየሰራችሁም እንዳለ ምን ያህል አይፒ ደግሞ ወይም ደግሞ ኢንቴሌክቹዋል ፕሮፐርቲ የአእምሮ ንብረት አስፈላጊ እንደሆነ የታየበት መድረክ ነበር እና ተወሰነ እስቲ ስለ አእምሮዊ ንብረት ሀሳብ እንውሰድ ና ሌሎች ወሳኝ የሆኑ ጥያቄዎችን ደግሞ እናነሳለን በጣም አመሰግናለሁ። ያው የአእምሮ ንብረት ሲታሰብ ወይም ሲነሳ የሰዎች ለችግር ወይም ደግሞ ለሚያጋጥሟቸው ችግሮች መፍትሔ ከመስጠት አንጻር አስበው አሰላስለው በአእምሯቸው የሚፈጥሯቸውን የፈጠራ ስራዎች ወይም ደግሞ ለችግሮች መፍትሔ ለመስጠት የሚያመጧቸውን ሀሳቦች ዙሪያ የሚመለከት ነውና እነዚህ ሀሳቦች ያው የሚዳሰሱ አይደሉም ወይም ደግሞ ታንጀብል የሆኑ ቁሳዊ ንብረቶች ሳይሆኑ ኢንታንጀብል የሆኑ ናቸው እና ነገር ግን ሰዎች ይሄንን ሀሳባቸውን ወደ ተግባር ለመለወጥ በሚንቀሳቀሱበት ሂደት ደግሞ ወደ ሊዳሰስ የሚችል ወይም ደግሞ ታንጀብል ወደሆነ ቁሳዊ ወደሆነ ንብረትነት ይለወጣል ማለት ነው እና ይሄንን የሰዎች የአእምሮ ሕሳቤ ውጤት ደግሞ ጥበቃ ሊያደርግ የሚችል የአእምሮዊ ንብረት ነው። ምንድን ነው? ሰዎች ብዙ በተለይ ከሪሰርች ከጥናትና ምርምር ስራዎች ጋር ስናያይዘው እውቀታቸውን፣ ጊዜያቸውን፣ ገንዘባቸውን ብዙ ሀብት ይወጣበታል እና ጊዜ ወስዶ የተሰሩ ስራዎቻቸውን ሌሎች ሶስተኛ ወገኖች ያለነሱ ያለ ባለቤቶቹ ፍቃድ እንዳይጠቀም ለተወሰነ ጊዜ የሚሰጡ የጥበቃ አይነቶች ጋር ይያዛል ማለት ነው። እና ፈጠራዎች ለምሳሌ ጥበቃ የሚደረግባቸው አንዱ ፓተንት የምንለው አለ። ይህም ያው የራሱ መስፈርቶች አሉት። ለምሳሌ ፈጠራው በኢትዮጵያና በሌላው ቀሪ ዓለም አዲስ መሆን ይጠበቅበታል። ከዛ በተረፈ ደግሞ በመስኩ ፈጠራው በመጣበት መስክ ተራ እውቀት አለው ተብሎ ለሚታሰብ ሰው ፈጠራው ግልጽ መሆን የለበትም እና በሶስተኛው ደግሞ ፈጠራው ለተግባር ሊለወጥ የሚችል አገልግሎት መስጠት የሚችል መሆን አለበት እና እነዚህን ሶስት መስፈርቶች ክሎች የሚያሟላ ከሆነ አንድ ፈጠራ በፓተንት ልክ አሁን ዛሬ እንዳየ ነው ባዮቴክኖሎጂ ባዮ እና ኢመርጂን ቴክኖሎጂ ያገኛቸው ዘጠኝ የፈጠራ ስራዎች በፓተንት የተመዘገቡት እነዚህ መስፈርቶች አሟልቶ ስለተገኘ ነው ማለት ነው። ከዛ ሌሎች ደግሞ አነስተኛ ፈጠራዎች ማለት አዲስነታቸው በኢትዮጵያ ብቻ የሆነና ፈጠራዊ ብቃት አይጠበቅባቸውም። ምክንያቱም ቀድሞ የነበሩ የፈጠራ ስራዎች ላይ የተደረጉ ማሻሻያዎችን ስለሚሆኑ አነስተኛ ፈጠራዎች ስለሚሆኑ ግልጽ ሊሆኑ ይችላሉ። ስለዚህ ሁለቱን መስፈርቶች ብቻ በኢትዮጵያ አዲስ መሆናቸው እና ፈጠራዎች ወደ ተግባል ሊለወጡ የሚችሉ ፈጠራዎች ሲመጡ ደግሞ በዩቲሊቲ ሞዴል ወይም ግልጋሎት ሞዴል በምንለው ልክ ዛሬ ሁለት ሰርተፍኬት የወሰዱት ባዮ እና ኢመርጂንግ ቴክኖሎጂ በዛ ይመዘገባሉ ማለት ነው። ከዛ በተረፈ ለምሳሌ እነዚያን ሁለቱ ቴክኒካል ኢሹዎችን ነው የሚመለከተው። ግን ደግሞ በእይታችን ላይ የተለየ ገጽታ እንዲኖረው የሚያደርጉ ከዲዛይን ጋር ተያይዞ ያሉ ስራዎች ካሉን ደግሞ በኢንዱስትራዊ ንድፍ ወይም ኢንዱስትሪያል ዲዛይንስ በምንለው ጥበቃ ይደረጋል። ይህም መስፈርቱ ኦሪጂናል የሆነ ስራ መሆን አለበት፣ በዓለም አቀፍ ደረጃ አዲስ የሆነ ከዛ በተረፈ ደግሞ ሊመረት አገልግሎት ሊሰጥ የሚችል ዲዛይን ሆኖ ሲመጣ በነዚህ በኢንዱስትሪ ንድፍ ጥበቃ ይደረግለታል ማለት ነው። ከዛ ውጭ የኢትዮጵያ አእምሯዊ ንብረት ባለስልጣን ንግድ ምልክትን በተመለከተም የምርትና አገልግሎት ተመሳሳይ ምርትና አገልግሎትን ከስተመሩ ወይም ደንበኛ ለይቶ መግዛት እንዲችል እንዳይጭበረበር የሚያደርጉ ምልክቶችንም እኛው ጋር ምዝገባ ይደረግባቸዋል ማለት ነው። ከዛ ሌላው ሶስተኛው ደግሞ የቅጂ መብትና ተዛማጅ መብት አለ። ይህም ከስነ ጽሁፍ ስራ ጋር ከፊልም፣ ከሙዚቃ፣ ከቅርጻ ቅርጽ፣ ሶፍትዌር ስራዎች ጋር ተያይዞ ያሉ ስራዎችን ደግሞ በኮፒራይት ወይም በቅጂና ተዛማጅነት ጥበቃ ይደረግላቸዋል ማለት ነው። ምናልባት እንግዲህ ፓተንትና ዩቲሊቲ ሞዴል አንድነትና ልዩነት አላቸው ብዬ ገምታለሁ እና እንዴት መግለጽ ይቻላል? እነዚህን እንደው ለውድ ተመልካቾቻችን ክሊር ብናረግላቸው ደስ ይለኛል። ያው ቅድም እንደገለጽኩት መርማሪዎች አሉ እኛ ጋር የመጡት ወይም ደግሞ ለምርመራ የቀረቡት የፈጠራ ስራዎች አንደኛ ሲመጡ የራሱ የሆነ ፎርማት አለው፣ ወይም ደግሞ ማመልከቻው የሚቀርብበት ለተቋማችን ማለት ነው። ይህ ምንድነው? አንደኛ ተቋሙ ያዘጋጃቸው ቅጾች አሉ። በአብዛኛው የአመልካቹን የፈጠራ ስራ ሰራተኞችን እነዚህ መረጃዎች የሚቀርብበት ማመልከቻ ቅጽ አለ። ከዛ በተረፈ ግን ፈጠራዎችን ፈጠራውን በግልጽ የሚያስረዳ ለምሳሌ ርዕስ ተሰቶት ፈጠራውን በአጭሩ መግለጽ የሚችል ርዕስ ይሰጠዋል። ከዛ አጭር መግለጫ ወይም አብስትራክት የምንለው በአጠቃላይ ፈጠራውን በአጭሩ ዲስክራይብ ማድረግ የምትችል ከአንድ ከፈጠራው ስራው ጥሩ ተብሎ የሚታሰበው ስዕል ወይም ካለው ወይም ደግሞ ፍሎቻርት ፕሮሰስ ከሆነ እሱን ያካተተ ይዘጋጃል። ከዛ በተረፈ ፈጠራውን በዝርዝር ደግሞ የሚትገለጽበት ዲስክሪፕሽን ወይም ደግሞ ዲስክሪፕሽን የምንለው ፓርት ደግሞ አለ። እዚህ ላይ ምንድነው ፈጠራ ባለቤቶቹ የሚያሳዩት? አንደኛ ይሄ አዲስ የመጣው ፈጠራ ስራ ከዚህ በፊት የነበሩ የፈጠራ ስራዎች ያልፈቷቸውን፣ ባክግራውንድ ኦፍ ዘ ኢንቨንሽን አይነት ነገር ከዚህ በፊት የነበሩ የፈጠራ ስራዎች ያልፈቷቸውን ችግሮች ማሳየት ከዛ በኋላ ደግሞ ይሄ አዲስ የቀረበው የመጣው የፈጠራ ስራ እነዛ ቀደም የነበሩት የፈጠራ ስራዎች ያልፈቷቸውን ችግሮች በምን አይነት መንገድ እንደፈታ፣ ከዛም በዝርዝር ይሄ የአሰራር ሁኔታውን ሊሆን ይችላል፣ ስዕሎች ካሉ ስዕሎችን በማብራራት ሊሆን ይችላል። በዝርዝር በመስኩ እውቀት አለው ተብሎ የሚታሰብ ሰው አይቶት ተረድቶት መተግበር እስከሚችል ድረስ ዲስክሪፕሽን ወይም መግለጫ ውስጥ ይካተታል ማለት ነው። ከዛ ምናልባት ከሌሎች ካሉ ዶክመንት ከሚዘጋጁ ለየት የሚያደርገው ፓተንት ላይ ክሌም ወይም የመብት ወሰን የምንለው ፓርት አለ። ምንድን ነው ይሄ? የመጣው የፈጠራ ስራ አመልካቹ የሰራው የእሱ አዲስ የሆነ ያመጣቸውን አዲስ ነገሮች ጥበቃ እንዲደረግለት የሚፈልገውን በዲስክሪፕሽን ወይም በዝርዝር መግለጫ ውስጥ የተጠቀሱትን የሚጠይቅበት ማለት ነው። በአጭሩ ይሄን ለማሳየት ምናልባት ቤት ይኖረናል። ለምሳሌ ልክ ቤታችን ወይም ይዞታችንን ሊያረጋግጥልን የሚችለው ፔሪሜትሩ ላይ ያለው ካርታ ነው የሚሆነው አይደለ? ስለዚህ እዚህም የፈጠራ ስራው ባለቤቱ በሕግ ፊት ወሰኑን የሚጠይቅበት ይሆናል ማለት ና በዚህ መልኩ ተዘጋጅቶ ይቀርባል። ስለዚህ ሁለቱም ላይ ፓተንትም ዩቲሊቲ ሞዴልም ላይ የሚቀርበው ተመሳሳይ ሊሆን ይችላል። ግን ፈጠራው እንዳልኩት ቅድም አዲስነቱ በኢትዮጵያና በዓለም አቀፍ ደረጃ አዲስ ከሆነ እና ፈጠራው ግልጽ ካልሆነ በመስኩ ተራ እውቀት ላለው ሰው በፓተንት ይመዘገባል ማለት ነው እና ምናልባት ስኮፑ ብዙ ዝርዝር ነገሮችን ከመያዝ አንጻር የፓተንት ማመልከቻው ሰፊ ብዙ ሆኖ ሊገኝ ይችላል ማለት ነው። ግልጋሎት ሞዴል ላይ ስንመጣ ግን ፈጠራው በኢትዮጵያ ውስጥ ብቻ ነው አዲስነቱ፣ ቀድሞ የነበሩ የፈጠራ ስራዎች ላይ ማሻሻያ የተደረገባቸው ነው። ስለዚህ ክሌም ፓርት ላይም ሲጠቀስ ይሄ አዲስ የተጨመሩትን ነገሮች ይጠየቅበታል ማለት ነው። ያው ስኮፑ ነው። ከዛ በተረፈ የጥበቃ ዘመናቸውም ልዩነት አለው። ለምሳሌ ፓተንት በኛ አዋጅ መጀመሪያ 15 ዓመት ነው የሚሰጠው ከዛ ግን ፈጠራ ወደ ተግባር መዋሉን አገልግሎት እየሰጠ መሆኑን ማስረጃ ሲያቀርብ በአመልካቹ አምስት ዓመት ተጨምሮ በአጠቃላይ ሀያ ዓመት ነው። ግልጋሎት ሞዴል ጋር ስንመጣ ደግሞ መጀመሪያ አምስት ዓመት ነው የሚሰጠው። ከዛ ፈጠራው አገልግሎት ላይ የዋለ አገልግሎት እየሰጠ ጥቅም ላይ ውሎ መሆኑን ማስረጃ ሲቀርብ አምስት ይጨመርና በአጠቃላይ አስር ዓመት ይሆናል። ማለት በጣም ደስ ይላል። ውድ ቤተሰቦቻችን፣ ከሼልፍ ላይ የተሰኘው ፕሮግራማችንን እየተከታተላችሁ ትገኛላችሁ። ዓለም ሰገድ አበበ ፕሮግራሙን እየመራው እገኛለሁ። የዛሬ ፕሮግራሜ እንግዳ ከኢትዮጵያ አእምሯዊ ንብረት ባለስልጣን የኢኖቬሽን እና ቴክኖሎጂ ዴስክ ኃላፊ የሆነው አቶ ስንታየው ታደሰ ከእሱ ጋር ነው ቆይታ እያደረግን ያለ ነው። ያነሳናቸው ርዕሰ ጉዳዮች በአይፒ ወይም በኢንቴሌክቹዋል ፕሮፐርቲ ዙሪያ ልናቃቸው የሚገቡ ጉዳዮችን ነው እያብራራለን ቆየው። አሁን ደግሞ አሁን ደግሞ ከባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት የቀረቡላቸው ዘጠኝ ፓተንቶችን እና ሁለት ዩቲሊቲ ሞዴሎችን በሰጡባቸው እውቅና በሰጡባቸው የምርምር ውጤቶች ዙሪያ ደግሞ የተወሰኑ ሀሳቦችን እያነሳን አብረን እንቆያለን። አብራችን ቆዩ። እንግዲህ እነዚህ ፓተንት እና ሁለት ዩቲሊቲ ሞዴሎችን ለባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ተሰጥቷል። እንደ ሀገር ስናይ ወደ 24 ፓተንት እና ዩቲሊቲ ሞዴል በአጠቃላይ እስካሁን ድረስ ብዙ የወሰደ ተቋም የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ነው። አንዳንድ ምርምር የሚሰሩ ተቋማት ከግንዛቤም አንጻር እንደገና ደግሞ ፈጠንም ብሎ ያሏቸውን ነገሮችን ወደ ፐብሊክ እንደገና ደግሞ ወደ ምርት ለመቀየር ተነሳሽነቱ ፈጠን በማለቱ ይመስለኛል፣ ባዮ እና ኢመርጂንግ ቴክኖሎጂ እዚህ ድረስ መምጣት የቻለው እና ምርምሮች ደግሞ ብዙ ጊዜ ሼልፍ ላይ ናቸው። ወረቀቶች ተጽፈው በዓለም አቀፍ ጆርናሎች ላይ ታትሞ ወይም ሀገራዊ ጆርናሎች ላይ ታትመው ወረቀት ላይ ነው ሼልፍ ላይ ነው የሚቀመጡት። እና እንደዚህ አይነት ነገሮችን ደግሞ በማድረግ ሂደት ውስጥ አንደኛ ፕላጃሪዝምን ያስቀራል፣ ስርቆትን ያስቀራል። ሁለተኛ ኮፒ የሚደረጉ የሰው ልጆች እውቀትን ለሀገር ጥቅም ለተመራማሪው ጥቅም ለተቋሙ ጥቅም የማስገኘት አቅም አለው እና እስ የተወሰነ በዚህ ዙሪያ የተሄደውን ሂደት ደግሞ ያው ባዮቴክኖሎጂ ያው ከብዙ ተቋማት ጋር እንደ ኢትዮጵያ አእምሮዊ ንብረት ባለስልጣን እንሰራለን። በተለይ ከከፍተኛ ትምህርት ተቋማት ዩኒቨርሲቲዎች፣ ኮሌጆች ከዛ በተረፈ ደግሞ የጥናትና የምርምር ተቋማት እንደ ባዮና ኤመርጂ ቴክኖሎጂ ያሉ ተቋማት ጋር እንሰራለን እና ያለው ትሬንድን ሲታይ ስለ አእምሮዊ ንብረት ያለው ግንዛቤ ከዛ በተረፈ ደግሞ ያው የሪሰርች ስራዎች ከመስራት አንፃር ብዙ የሚሰሩ ነገሮች አሉ። ነገር ግን እንደተባለው ያው ብዙም የተለመደው አባባል የሸልፍ ማድመቂያ ከመሆን ያለፈ የዘለለ ውጤታማ የሆነ በማህበረሰቡም እንዳገርም ደግሞ ትልቅ ኢምፓክት ማምጣት የሚችሉ ስራዎችን ከመስራት አንጻር ብዙ ክፍተቶች አሉ እና የእኛም እንደ ተቋም አሁን እየሰራንባቸው ያሉ ጉዳዮች ላይ ምንድን ነው ያው በዋናነት ምዝገባ የማድረግ ነው። አሁን ቅድም የገለጽኳቸው ከፈጠራ ስራዎች ምዝገባ፣ ንግድ ምልክት፣ ቅጂ መብትና ተዛማጅ መብቶች ጋራ ምዝገባ ከማድረግ በተጨማሪም ግንዛቤ መፍጠር ማለት የልማት ስራዎች እንዲሰሩ የሚሰሩ የጥናትና ምርምር ስራዎችን አንደኛ ከማገዝ ጨምሮ ጀምሮ ማለት ነው። በአለም ላይ በመቶ ሚሊዮኖች የሚቆጠሩ የቴክኖሎጂ መረጃዎች አሉ። በተለይ እነዚህ የቴክኖሎጂ ፓወር ሃውስ ብለን የምንጠራቸው እንደ ምዕራባውያን ያሉ ሀገሮች በብዙ ገንዘብ፣ ብዙ ሪሶርሶች አሎኬት አድርገው ብዙ ምሁራን የተሳተፉባቸው የጥናትና ምርምር ዘርፎች በሁሉም የቴክኖሎጂ ዘርፎች አሉ እና እነዛን እነዚህ ተቋማት የእኛ ሀገር ያሉ ተቋማት ወስደው አዲስ ከባዶ ጀምሮ ብዙ ሪሶርሶችን ከማባከን ይልቅ ያሉብንን ችግሮች ከመፍታት አንጻር እነዚህን ተጠቅመው የተሻለ ስራ መስራት እንዲችሉ፣ አንደኛ የምንሰራቸው ስራዎች አሉና ባዮቴክኖሎጂ ከዚያ አንጻር ያው ብዙ ስራዎችም በጋራ በጥሩ ሁኔታ ስለተሰራም ይሄ ዛሬ ያየነው ጥሩ መልካም ውጤት መጥቷል። ከዛ በተረፈም ያው ያሏቸውን የፈጠራ ስራዎች ቅድም ባልኩት መልኩም ማመልከቻ ማዘጋጀቱ በራሱ የራሱ ሂደት አለው፣ ምልልስ ይፈልጋል። ምክንያቱም ቅድም ያልኩት ዶክመንት ከማዘጋጀት አንጻር የስኪል ይፈልጋል። ለምሳሌ የህግ ሰው፣ የቢዝነስ ሰው እና ፈጠራው ባለበት የቴክኒክ ዘር ያሉ ሰዎች ቁጭ ብለው ድራፍት የሚያደርጉት ነው። እና በእኛ ሀገር እነዚህ ባለሙያዎች ስለሌሉ የፈጠራ ባለቤቱ ራሱ ነው እነዚህን ዶክመንቶች የሚያዘጋጀው እና ብዙ ያደክማል። ይህንን ሁሉ ታልፎ ነው እንግዲህ ዛሬ የሰርተፍኬት ኢሹ ተደርጎ ሰርተፍኬት ርክክብ ስነ ስርዓቱ የተካሄደው እና ጥሩ ልምድ ነው ያለው ባዮቴክኖሎጂ ላይ። ሌሎች ተቋማት ላይም እየተሰሩ ያሉ ጥሩ ስራዎች የሚታዩ ጅምር ስራዎች አሉ። ይህንን አጠናክሮ መሄድ ያስፈልጋል። እንደ ሀገርም ደግሞ አገር ማደግ መበልጸግ ካለባት በቴክኖሎጂ ጥሩ ስራዎች መሰራት አለባቸው እና ተመራማሪው ለፍቶ ደክሞ፣ ተቋማትን ብዙ ሪሶርስ አሎኬት አድርገው የተሰሩ የጥናትና ምርምር ስራዎች የማንም ሶስተኛ ወገን ተጠቃሚነት ወይም ደግሞ ስርቆት ላይ መዋል የለባቸውም እና ያው ይሄ ብዙ ስራ ይፈልጋል። ከዛ በተረፈ ግን እነዚህን ስራዎች ደግሞ ገበያ ላይ ማውጣት ላይም ደግሞ ያሉ አሁን በተቋማት ደረጃ ያሉ አደረጃጀት ይሆናል ካለው ማርኬቱ ከኢንዱስትሪ ጋር ያለው ሊንኬጅ ብዙ ችግሮች አሉ እና እነዛን ደግሞ በጋራ በቅንጅት ተቋማት አብሮ ተቀራርበው በመስራት ውጤቱን ህብረተሰቡ ሴንስ እንዲያደርገው እንዲጠቀምበት፣ አገርም ደግሞ ጥሩ የኢኮኖሚ እድገትን ማምጣት የምንችለው እንደዚህ ብዙ ምርቶች ሲወጡ ነው እና ብዙ ያው መሰራት አለበት ግን የባዮ ቴክኖሎጂ ዛሬ ያየነው ነገር ደስ የሚል ነገር ምን አይነት እንግዲህ አይፒ ራሱን የቻለ ኦዲት ይፈልጋል፣ ክትትንትን ይፈልጋል፣ ማጣራት ይፈልጋል። ምን አይነት ሂደቶችን ተከትላቸዋል አሁን ከባዮና ኤመርጂንግ ቴክኖሎጂ ስራዎች አንጻር ስናይ ያው የዓለም ቅድም የእናንተ ዋና ዳይሬክተርም ሲናገሩ እንደሰማሁት ከዓለማችን ፓተንት ከወሰዱ ዘርፎች ውስጥ አምስት በመቶ በላይ የሚሆነው ዘርፍ በባዮ ቴክኖሎጂ እና ኢመርጂንግ ቴክኖሎጂ ዙሪያ የተወሰዱ ፓተንቶች ናቸው ብለዋል። እና ሂደት ይፈልጋሉ። ምን አይነት ኦዲት ይደረጋል? ምን አይነት ክትትሎች ይደረጋሉ? አዲስነታቸው ወይም እንደ ሀገር ደግሞ ሊያመጡ የሚችሉት ሪሰርቾቹ ሊያመጡ የሚችሉት ለውጥ እንደ ሀገር እንደዚህ እንደዚህ አይነት ነገር ምን አይነት የአይፒአር ኦዲት እየተደረገ ነው? እንደዚህ የሚሰጣቸው ይሄ አሁን ኦዲቱ ከተቋም ይጀምራል እንግዲህ። አሁን ቅድምም እዛ ስናነሳ የነበረው ነገር ምንድን ነው? ተቋማት ያላቸውን የአእምሮ ንብረት ሀብት ከመለየት ነው የሚጀምረው እና ያንን ቀድሞ ከተሰሩ የጥናትና ምርምር ስራ ሪፖርቶች ሊሆን ይችላል፣ የሪሰርች አውትፑቶች ሊሆን ይችላል። የትኛው የሪሰርች ውጤት በምን የአይፒ ዘርፍ ሊለይ ይችላል ብሎ ከመለየት ጀምሮ ሂደቱን የማስኬድ ከዛ በኋላም እኛ ተቋም መጥቶ ደግሞ ማመልከቻውን ከቀረበ በኋላ በተቋማችን ያሉ መርማሪዎች አሉ። ፓተንት ኤግዛማይነርስ ምናቸው፣ በየመስኩ ፈጠራው በሚመጡበት በየመስኩ ያሉ ምርመራውን የሚያካሂዱ ባለሙያዎች ናቸው እና በዛ ዘርፍ የሚሰራው ስራ ምንድን ነው? አንደኛ ቅድም ያልኩት ፈጠራው ለምሳሌ ፓተንት ከሆነ በኢትዮጵያና በሌላውም ቀሪ ዓለም አዲስ መሆኑ ነው ቼክ የሚደረገው። እና ይህንን አንድ ቼክ ማድረጊያ መንገድ ምንድን ነው? አገሮች ሁሉም ማለት በሚቻል ሁኔታ የየራሳቸው ወይ አእምሯዊ ንብረት ወይ ደግሞ የፓተንት ጽሕፈት ቤት ወይም ኦርጋናይዜሽን ይኖራቸዋል። እና እነዛ ተቋማት ደግሞ የፓተንት መረጃዎች ቅድም ካልኳቸው ጋር ተያይዞ በኦንላይን ለምሳሌ ፐብሊሽ ይደረጋሉ። ስለዚህ እነዛ ዳታቤዞች ውስጥ ገብቶ ተመሳሳይ ከዚህ አሁን ከቀረበው አዲስ ፈጠራ ስራ ጋር ተያይዞ ቀደምት ጥበቦች ወይም ተቀራራቢ የተሰሩ የፈጠራ ስራዎች መኖራቸው ነው ቼክ የሚደረገው። ይሄ ቅድም እናልኩት ያው ለምሳሌ አንድ ዳታ ቤዝ ውስጥ ብንገባ በመቶ ሚሊዮኖች መቶ ሀያ ሚሊዮን የቴክኖሎጂ መረጃዎች ይኖራሉ እና ከዛ ውስጥ አሁን የያዝነውን የፈጠራ ስራ ለይቶ ማውጣት በራሱ የራሱ ክህሎት እውቀትና ክህሎት ይፈልጋል እና ያው እሱ የራሱ የሚወስደው ጊዜ ይኖራል። ይህንን ሂደት ካለፈ በኋላ ደግሞ ፈጠራዊ ብቃት ያልነው ለምሳሌ ለፓተንት ግልጽ መሆን የለበትም ያል ነው ስለዚህ ግልጽ የማይሆነው ለማን ነው በፐርሰን ሃቪንግ አን ኦርዲናሪ ስኪል ተራውቀት አለው ተብሎ ለሚታሰብ ሰው ነው መርማሪው ደግሞ ምናልባት ስኪልድ ሊሆን ይችላል በዘርፉ ስለዚህ ፊክሽናል የሆነ ሰው ትስልና በዛ ሰው ጫማ ውስጥ ትሆናል ምክንያቱም ሰብጀክቲቪቲ እንዳይመጣ በዛ ሰው ጫማ ውስጥ ተኮኖ ይሄ ፈጠራ ግልጽ ነው አይደለም የሚለው ይታያል ከዛ በተረፈ ደግሞ ቴክኒኩ የተቀረበው ማመልከቻ ጋራ ተያይዞ ኢንተርቪው ማድረግ ካስፈለገ አመልካቹ ፈጠራ ባለቤቱን ይሄንን ስራ ተግባር ላይ ሊውል የሚችል መሆኑን ከቀረበው ዶክመንትም ታይቶ እነዚህ ሶስት መስፈርቶች ካለፈ የፓተንት ሰርቲፊኬት የመስጠት ውሳኔ ይሰጣል ማለት ነው። ዩቲሊቲ ሞዴሉም እንደዛው አዲስነቱን በኢትዮጵያ ውስጥ ነው የሚታየው። ግን ያው ስኮፑ ኢትዮጵያ ውስጥ ብቻ ስለሚሆን የሚታየው በእኛ ባለው በምንጠቀመው ዳታ ቤዝ ውስጥ ነው የሚታየው ማለት ነው። ከዛ በተረፈ ግን ያው ያለው የአእምሮአዊ ንብረት እውቀትና ግንዛቤ አነስተኛ ስለሆነ ብዙ ሰዎች ከዛ ተመሳሳይ ስራ ፈጠራ ስራ ጋር ተያይዞ እየተጠቀሙበት ከዚህ ቀደም ሊሆን ይችላል። ስለዚህ የእኛ የአእምሮአዊ ንብረት ጋዜጣ አለ፣ ያንን በየሁለት ወሩ ለፐብሊኩ ፐብሊሽ ተደርጎ ይለቀቃል። ስለዚህ ይሄ የሚያሳየው ምንድነው? አንደኛ ፐብሊኩ እንደዚህ አይነት ፈጠራ መጥቷል፣ ፋይል ተደርጓል ምርመራ አካሂደን ውሳኔ ከመስጠታችን በፊት ይሄ ነገር ቀድሞ ሲጠቀምበት የነበረ አካል ካለ ማስረጃ እንዲያቀርብ እና ውሳኔው ላይ አጋዥ ሆኖ እንዲገኝ ይደረጋል። የቀረበ ተቋሞ ከሌለ ወደ ምርመራ ይሄዳል። ዳታ ቤዞ ቼክ ይደረጋል። በሌሎች እነዚህ አይነት እውቀቶች ለኅብረተሰቡ ሊገለጹ በሚችልባቸው በማንኛቸው መንገድ፣ ለምሳሌ ኦንላይን ቼክ ሊደረግ ይችላል። ፓብሊኬሽኖች ሊሆኑ ይችላሉ። እነዚህ ነገሮች ሁሉ ቼክ ተደርገው ከሌለ የመስጠት ውሳኔ ያው ከዛ በደረበ ደግሞ እነዚህ የቀረቡ ስራዎች ያሉባቸውን ክፍተቶች ያያል፣ ያጠናል፣ ይመራመራል። ስለዚህ በእንደዚህ አይነት መልኩ ነው ፈጠራዎች በጣም በብዙ ሁኔታ ዓለም ላይ የምናያቸው አስደናቂ ስራዎች የሚሰሩት ሌሎች ሰዎች፣ ሌሎች አካላት ቀድሞ የሰሯቸው ስራዎች ላይ አዳዲስ ነገሮች እየተጨመሩ ችግር ፈቺ የሆኑ በጣም ሰፊ ፈጠራ ስራዎች የሚመጡት። እና ፓተንት ያለው አንደኛ ፕሮቴክት ለማድረግ ነው፣ የፈጠራ ባለቤቶቹ ካለነሱ ፍቃድ ሌላ ሶስተኛ ወገን እንዳይጠቀምበት። በምላሹ ግን የፈጠራ ባለቤቶቹ ለሌላ እውቀቱን ዲስክሎዝ ያደርጋሉ፣ ቅድም ባልነው ዶክመንት በማዘጋጀት ማለት ነው። ስለዚህ ይሄ ዶክመንት ነው እንግዲህ፣ በአለም ላይ በመቶ ሚሊዮኖች የቴክኖሎጂ መረጃዎች አሉ። እነዛን ደግሞ ለእኛ ሀገር ላሉ ጥናትና ምርምር ተቋማት እናቀርባለን፣ እንዲጠቀሙበት እናበረታታለን። ስለዚህ አዳዲስ ፈጠራ ስራዎች ይሰራሉ ማለት ነው። የተሰሩ አዳዲስ የፈጠራ ስራዎችን ደግሞ ምን ያደርጋሉ? ል አሁን ባዮቴክኖሎጂም ሌሎችም ተቋማት እንደሚያደርጉት ምን ያደርጋሉ? በአይፒ ኦፊስ ያመጡና በፕሮቴክት ያደርጋሉ ማለት ነው። ከዚህ በኋላ ነው እንግዲህ አሁን ቺ ኮመርሻላይዜሽን ከኢንዱስትሪ ጋር ሊንኬጁ የሚመጣውና እዛም ላይ አዕምሯዊ ንብረት ትልቅ ሚና አለው። እንዴት ነው የሚሆነው ሚናው? አንደኛ ኤክስክሉሲቪቲ ራይት ነው የሰጠው። ሌሎች ሶስተኛ ወገኖች ያለ ፓተንቱ ፍቃድ ያንን ነገር ለተወሰነ ጊዜ አይሰሩ። ስለዚህ ማርኬት ላይ ሲወጡ ያንን ዶሚኔት የማድረግ እድል አላቸው። ስለዚህ ይሸጣሉ። ምን ያደርጋሉ? ፕሮፊት ጀነሬት ይደረጋል። ስለዚህ ምን አለ ማለት ነው? ሌሎች ጥናትና ምርምሮችን እንዲሰሩ ገቢ ያገኛሉ። ከዛ በተረፈ ደግሞ ይሄን ጥናትና ምርምር ስራዎች ለሰሩ አካላት ለእነሱም በየድርሻቸው ምን ያደርጋሉ? ገቢ ያገኛሉ ማለት ነው። ይሄን ለማድረግ ደግሞ አንድ ከምንሰራው ስራ ውስጥ ቅድም ሳነሳ የነበረው ተቋማዊ አእምሯዊ ንብረት ፖሊሲ አለ። ተቋማት ያላቸውን አእምሯዊ ንብረት የሚያስተዳድሩበት አንድ ዶክመንት ነው። ይሄንን የተወሰኑ ተቋማት በሀገራችን አዘጋጅተዋሉ። አሁን በሂደት እያዘጋጁ ያሉ ሰፖርት እያደረግናቸዋሉ። በቀጣይም ደግሞ የሚያዘጋጁም አሉ እና እዛ ላይ ለምሳሌ ተመራማሪዎቹ ከሚገኘው ገቢ ምን ያህል ፐርሰንቱ ለምሳሌ ለተመራማሪው መድረስ አለበት፣ ተቋሙ ውስጥ ምን ያህል መውሰድ አለበት። ኢቨን ከኤክስተርናል ፈንድም ካለ እነዚ አካላት ምን ያህል ድርሻ ይኖራቸዋል፣ እነሱ ሲመጡስ በምን አግባብ ነው የዚህ የጥናትና ምርምር ስራዎች ላይ የምናሳትፈው። እንዲ እንዲ ብዙ ነገሮችን አይፒን ማኔጅ ማድረግ የሚችሉበት ዶክመንት ነው ይሄ አለ ማለት ነው። ስለዚህ ኮመርሻላይዜሽን ላይ በዚህ መልኩ ሊጠቀሙበት ይችላሉ። ከዛ በተረፈ አሁን ፕሮዳክቱን ወደ ገበያ ሲወጣ አንደኛ ስታርታፕ ስፒኖፍ እራሳቸው ካምፓኒ እስታብሊሽ የማድረግ አቅም ካላቸው ያደርጋሉ። ቢዝነስ ኢንቲቲዩ በራሱ ራን ያደርጋል፣ ገቢ ይመነጫል። ስለዚህ በዚህ ያለውን የጥናትና ምርምር ስራዎችን ሰፖርት ያደርጋል ማለት ነው። አይ ደግሞ ይህንን ፕሮዳክት ራን ማድረግ አልፈልግም ላለም አካል ምን አለ ተመሳሳይ፣ አሁን ባዮቴክኖሎጂዎች ቅድም ሲያነሱ የነበረው ምርቱ ጋር ወረዲ ማርኬት ላይ በዛ ዘርፍ እየሰሩ ያላሉ አካላት ላይሰንስ ማድረግ እንችላለን። ስለዚህ ሮያሊቲ መሰብሰብ ይችላሉ፣ መሸጥ ይችላሉ፣ ገቢ ያገኝበታል። ይሄን ሲያደረጉ ግን ኤክስክሉሲቪቲ ራይስ ስላላቸው የሚገዛቸው አካልም ጥሩ ገንዘብ ይሰጣቸዋል። ምክንያቱም ለተወሰነ ጊዜ ካለነሱ ማርኬቱ ላይ መሸጥ የሚችል አካል ስለማይኖር ይሄ እነዚህ የምርምር ተቋማትም ጥሩ ገበያ ማግኘት እድል አላቸው። ከዛ በተረፈ ደግሞ አዎ ከዛ በተረፈ ደግሞ አሁን ጥሩ ነገር አዲስም የመጡ ነገሮች ምንድን ናቸው? አይምሮ ንብረትን እንደ ማስያዣ ተጠቅሞ ከፋይናንስ ተቋማት መበደር የሚቻልበትም ስርዓት አለ። ስለዚህ እሱም ራሱ እንደ አንድ ገቢ እያገኙ ሌሎች ስራዎች መስራት የሚችሉበት እና አእምሯዊ ንብረት ሲታሰብ ፕሮቴክሽኑ ብቻ ሳይሆን ጥናትና ምርምሩም ይደግፋል። ፕሮቴክሽንን ማግኘት እንችላለን። ኮመርሻላይዝም ስናደርግ ደግሞ የቱል መሳሪያ ሆኖ ስለሚያገለግል፣ በጣም አመሰግናለሁ። እንግዲህ ውድ ጊዜን ሰጥተ ይህን ውይይት እንድናደርግ ስለፈቀድክ በጣም አድርጌ ያመሰግናለሁ። ብዙ ነገሮች ማንሳት እንችል ነበረ። ለምሳሌ ትራዲሽናል ኖሌጅ ላይ መስራት እንችላለን። አካባቢያዊ የሆነ ተፈጥሯዊ ያለን ሀብት ላይ በዚህ በአይፒ እየተመዘገቡ በኢንተርናሽናል ደረጃ ለምሳሌ ከቡና ጋር ተያይዞ፣ ከጤፍ ጋር ተያይዞ በዓለም ደረጃ ጥቅም ላይ የዋሉ እንደገና ደግሞ የጄኔቲክ ሀብቶቻችን ላይ እንደዚህ እንደዚህ አይነት ነገሮችን በሰፊው መስራት እንችላለን። እዚህ ላይ እንግዲህ በቀጣይነት ብዙ ነገር ልናወራ የምንችልበት አጋጣሚ ይኖራል ብዬ አምናለሁ። እንግዲህ ውድ ጊዜ ይህን በተጨማሪም ስለሰጠኝ እና ውድ ቤተሰቦቼን አክብረ ይህን ውይይት እንድናደርግ ስለፈቀድክ፣ አቶ ስንታየው በጣም አርቂ አመሰግናለሁ። ያው እኔም በጣም አመሰግናለሁ። አያው አንብሮ ሲታሰብ ሰፊ ነው። አሁን ያነሳ ያነሳናቸው ውጭም ቅድም እንዳልከው ከመልካም ድራ አመላካች ጋር ተያይዞ ብዙ አገራችን ሰፊ ሀብት አላት። ይህም አሁን አዋጅ የማዘጋጀት ስራ ብዙ ተካሄዶበታል። አዋጁ ሲወጣ ደግሞ ወደ ተግባር የሚገባበት ይሆናል። የማህበረሰቡ እውቀትም ጋር ስመጣ ብዙ ሀብት አለን። ይህንን ሀብት ደግሞ መጠቀም መቻል አለብን። ወደ ሳይንስ ምርምር ውስጥ ሊገቡ የሚችሉ በፓተንት ሊመዘገቡ የሚችሉ ስራዎች ሁሉ መምጣት የሚችሉበት ሁኔታ አለ። የማህበረሰቡ ረቀትን እራሱ በራሱ ደግሞ ምዝገባ ጥበቃ ተደርጎበት ለሳይንስና ጥናት ምርምሮች ገቢ ጥሩ ግብአት ሆነው ሰፊ ስራ መስራት የምንችልበት ሀብት አለ። ይሄም አዋጅ እየተዘጋጀ ነው የሚገኘው። ያው ወደፊት ጥሩ ጥሩ ነገሮች አሉ። እንግዲህ እኛም በሰፊው እንመጣለን ብዬ አምናለሁ። ለነበረን ቆይታ ግን በጣም አድጌ አመሰግናለሁ። እኔም አመሰግናለሁ። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን ዛሬ በዚህ መልክ ተዘጋጅቶ ቀርቦላችኋል። ይህን ፕሮግራም እንድናዘጋጅ ና እንድናቀርብ ትልቁን ትብብር ያደረገልንን የኢኖቬሽን ና ቴክኖሎጂ ሚኒስቴርን ከልባት አድገ እናመሰግናለን። የዛሬ እንግዳይ ከኢትዮጵያ አእምሯዊ ንብረት ባለስልጣን ኢኖቬሽን እና ቴክኖሎጂ ዴስክ ኃላፊ ከሆነው ከአቶ ስንታየው ታደሰ ጋር የነበረን ቆይታ በዚህ ተጠናቋል። እናንተ ማብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ሳምንት በሌላ ምርምርና የተመራማሪ ሀሳብ እንገናኛለን። እስከዛው መልካም ሳምንት ይሆንላችሁ።